ሽማግሌንም ቢብል ከሩታ ጋር ደግሞ ተገናኝተ፣ እባክሽ ምናምን ትላለህ። ሄርሜላ ጀርባ በጣም ብዙ ሰዎች አሉ። በተለይ ይሄ ትዳር እንዲቀጥል የማይፈልጉ ብዙ ሰዎች አሉ። ሶ በቃ ካሁን በኋላ እራሷ ነው መኖር ያለባት። ያንተን ህይወት አልፈለገችም። በቃ ያንተን ህይወት እኮ ማንም ሰው አይመኝም። ሰው አይል ዲያው ግዴታ አብርሃም አንዳንዴ በጣም ይገርመኛል። ምን አይነት ጭንቅላት ይዞ እንደሚሄድ ተመልከቱ። እንግዲህ በሽማግሌ ናና ታርቅ ናና እንግዲህ ጉዳያችሁን እንፍታ ተብሎ እምቢ ብሎ በዚህ ሰዓት ደግሞ መጥቶ እንግዲህ ሩታም በሌላ በኩል መጥቶ ያስጨነቃታል። ተመልከቱ፣ የሚያወራው ነገር በቃ በፍጹም ልትረዱት አትችሉም። አብርሃምን በፍጹም መረዳት አይቻልም። የሚያደርገው ነገር እያንዳንዱ ምን አይነት ዕውቀት አልባ እንደሆነ እንግዲህ ተመልከቱ። በተደጋጋሚ አንድ አይነት ጥያቄ ነው የሚጠይቀው። ሩታም መጥቶ በየጊዜው አንድ አይነት ጥያቄ ይጠይቃታል። እራሱን መቀየር አይፈልግም። ከሄርሜላ ጋር ያለውን ግንኙነት ማቆም አይፈልግም። ትዳሩን ይፈልጋል። ሁለት ሚስት አግብቶ መኖር ይፈልጋል ማለት ነው። ይሄ ነው የሚያሳየው። እዛም ለልጅ የሚያስፈልገውን ነገር ማረክ ካለበት አረጋለ እሱም ግዴ ጠይቆም ስለ ልጁ ራሱ ጠይቆም አያውቅም አብርሃም። እስቲ ሰምታችሁ የምታውቁ ሰዎች ካላችሁ ንገሩኝ። እኔ አንድም ቀን አብርሃም ስለ ልጁ ሲጠይቅ ሰምቼ አላውቅም። በቃ ሁሌ ማለት የቻለ መጥፎ ነገር አድርጎ ከዛ በኋላ ከጥፋቴ ተምሬያለሁ ነው የሚለው። ግን አንድም ቀን ከጥፋቱ ተምሮም አያውቅም። ስለ ልጁ አስቦ አያውቅም ስለ ሩታ አስቦ አያውቅም። የሚያስበው ስለ ሄርሜላ ብቻ ነው። የሚያስበው ፊት ለፊቱ ያለው ነገር ብቻ ነው። ሁሌ ጥፋት ያጠፋል፣ መልሶ መጥቶ ይቅርታ ይጠይቃል። እንደዚህ አይነት ወንድ ነው እንግዲህ አብርሃም። እንዴት አድርጋችሁ አብርሃምን ትቀይራላችሁ አሁን? በፍጹም እኮ ለትዳር የሚሆን አይነት ወንድ አይደለም። በጭራሽ በጭራሽ፣ በህይወታችሁ እንደ አብርሃም አይነት ወንድ ካያችሁ በጭራሽ ለትዳር እንኳን ቢጠይቃችሁ እንዳትቀበሉ። የምናስፈልገበት ወይም ደግሞ አንድ የሚያደርገን ጉዳይ እሱ አይደለም፣ እዛ ጉዳይ ላይ አንድ ሆናለን። ከዛ የራሴን ሕይወት መኖር እችላለሁ። በዚህ የሩታ ውሳኔ ሁሌ ይደግፋለሁ እኔ። ምክንያቱም አብርሃም እንደማይቀየር ስለምታውቅ፣ በጭራሽ በሕይወቱ መቀየር የሚፈልግ አይነት ወንድ ስላልሆነ እንደዚህ አይነት ውሳኔ ወስናለች። ልጄን ራሴ አሳድጋለሁ ብላለች። እንግዲህ ተመልከቱ ምን አይነት ኮንፊደንስ እንኳን እንዳላት ስለ ልጇ ስታስብ እና ትክክለኛ ውሳኔ የምትወስን የእውነት ጀግና ሴት ናት። በጣም ብዙ ጊዜ አይቻለሁ። አብርሃም የሚቀየር አይነት ወንድ አይደለም። እዚህ ጋር የቆመው ልጅ ደግሞ አበይል አንዳንዴ ያስቀኛል። እውነት በቃ የምታረገው እባክን እባክን ወይ ከነሱ ህይወትም ወጣ በቃ ምንም አታስፈልግም። ወይ ለማስታረቅ አልሞከርክ ከዚህ በፊት እንዳለ አጣልተ አጣልተ በአንተ ምክንያት እንደተለያዩ ታውቃለህ መቼም የአንተ ጥፋት በስጡ ። እንግዲህ አሁን በየሚዲያው ላይ እየቀረብክ ራስን ከማሳየት ወይ ከዚህ ትዳር ውስጥ ብትወጣ መልካም ነው። ስንጀምር አሁን እንኳን ላይፍ በቃ በትክክል የራሱን ላይፍ እየኖረ ነው። እስከምትወልጅ ድረስ ከአንቺ ጋር ልሁን ማለት ምን አይነት ንግግር ነው አብርሃም? ምን አይነት ሐሳብ ነው ይዘ ምትመጣ? እጅግ በጣም ያሳፍራል እኮ። እስከምትወልጅ ድረስ ከአንቺ ጋር ልሁን ከዛ በኋላ አንቺም የራስሽን ህይወት መኖር ትቻለሽ፣ እኔም። እንደዛ አይነት አባባል ነው እንግዲህ የተናገረው እንተን ብንይሉ ላይ ማየት ትችላላችሁ። ገና እንደገባችሁ ርእሱ ይሄ ነው የዚህ ቪዲዮ እጅግ በጣም የሚያሳፍር ምን አይነት ሐሳብ ይዞ እንደሚሄድ በዛ ላይ ምን አይነት ፍላጎት እንደሌለው መረዳት አንችልም። አብርሃም ሁለት ሚስት አግብተው መኖር ነው የሚፈልገው። ምን አይነት አስተሳሰብ እንዳለው አላውቅም፣ ማን እንደመከረው አላውቅም። የሚገርማችሁ አቤልና ብሩክ ደግሞ ይደግፉታል ይህንን ሐሳቡን በጣም በቃ አብርሃም ትክክል ነው ብሎ የሚያስቡ ሰዎች መሐል እነሱ አንደኞች ናቸው። ምክንያቱም ከሄርሜላ የሆነ ነገር ስለሰጣች፣ በቃ የሆነ ነገር አግኝቷል ከሄርሜላ በእርግጠኝነት የሆነ ገንዘብ ተቀብሏል። ለዛ ነው እንደዚህ የሚንሰፈሰፉት። አሁን እነሱን ለማስታረቅ አንድም ጥረት አላረጉም። ድድብናቸው ደግሞ የሚገርማችሁ ሁሌ ለሄርሜላ ነው የሚቆሙት። ሄርሜላ ትላንትና የመጣች ልጅ፣ እርጉዝ ሴት እዚህ ጋር ቆማ በምን አይነት ጭንቅላት ለሄርሜላ እንደምትቆሙ እኔ ሊገባኝ አልቻለም። ምን አይነት ሰዎች እንደሆናችሁ ፈጣሪ እንግዲህ ምን እንደሚላችሁ አላውቅም። ምንም ፖይንት ለስ ነው። ገባ? ስለዚህ አንተ ወደ ራስህ ህይወት ባለበት ሰዓት ወደዚህ ወደዛ፣ ወደዚህ ወደዛ ማለትም ተገቢ አይደለም። አሁን ባለ በትክክል በቃ ወደዚህ ወደዛ እያለ ነው አብርሃም። ወይ ወስኖ ወደ ሩታ አልተመለሰ ወይ ወስኖ ሄርሜላን አግብቶ አልኖረ ወይ ከሄርሜላ ጋራ መኖር ወይም ደግሞ ከሩታ ጋራ መኖር። እንዴት ከልጅ እናት ጋራ ኢቭን ማወዳደር እንዴት እንደቻል አልገባኝም። ልጅቷ ምን እንዳስነካች ሄርሜላ እምትባለው ምን እንዳቀመሰች አልገባኝም። ደግሞ ከሄርሜላ ጀርባ ባይዜ ማውቅ ያለባችሁ ነገር ሄርሜላ ብቻ አይደለችም ያለች ከሄርሜላ ጀርባ በጣም ብዙ ሰዎች አሉ። በተለይ ይሄ ትዳር እንዲቀጥል የማይፈልጉ ብዙ ሰዎች አሉ። እስከ ዛሬ ድረስ የሚለፉ ሰዎች አሉ። እባካችሁን፣ እባካችሁን በተለይ እንደዚህ አይነት ስራ የምትሰሩ፣ የወረደ ስራ የምትሰሩ ሰዎች አላችሁና ተጠንቀቁ። ትዳር መሃል አይገባም በፍጹም በፍጹም። በኋላ ላይ መሀል ላይ ነው የምትቀሩት። እነሱ ሲታረቁ መሃል ላይ ልትቀሩ ትችላላችሁ። በማንኛውም ሁኔታ ከባድ ሁኔታ ውስጥ ነው የምትገቡት። ስለዚህ እባካችን እባካችን ተው። አብርሃም የምታደረገው ነገር ያሳፍራል። በቃ አንዳንዴ ሽማግሌን እንቢ ብለ ከሩታ ጋር ደግሞ ተገናኝተ እባክሽ ምናምን ትላለ እዚህ እየመጣ እኛንም ታዝጋለ እሷንም እንደዛው። እቺ እርጉዝ ሴት አትሊስት ትንሽ እንኳን አታሳዝንም ምን አይነት አስተ አንድ ቀን እንኳን ያማራት ነገር መብላት ያልቻለች እንደ ባል ሳትንከባከባት፣ እጅግ በጣም የሚያሳፍር ሰው ነው። እትወት የራስህ ኑሮ ኖር፣ እኔም የራሴ ኑሮ ኖራለሁ። ከተለያየን ምና በዚ የሩታና የአብርሃም መለያየት ዛሬ አይደለም፣ ያው ታውቃላችሁ፣ ዛሬ አይደለም። ኦልሞስት ሰባት ስምንት ወር ሆነ፣ በቃ ቆየ፣ ረጅም ጊዜ ሆነ ከተለያዩ ሳይጋቡ ነው የተለያዩት። እነዚህ ልጆች ሳይጋቡ አንዳንዴ መጋባትም አልነበረባቸውም ብዬ እናገራለሁ። ምክንያቱም ስህተት ነበረ፣ እነሱ መጋባት አልነበረባቸውም። ምክንያቱም ምንድነው ያተረፉት በዚህ ትዳር ውስጥ እጅግ በጣም እኮ አለማሰብ ነው። ሩታ በእርግጥ በዛን ሰዓት ጥሩ ነገር ስላሳያት የሆነ ነገር ስላደረክ ሊሆን ይችላል አብርሃም በዛ ደረጃ አስባ በጣም ጥሩ ሰው ነው ምናምን ብዙ ነገር አስባ ነው። ግን የተደበቀው ማንነትን አላወቀችም ነበረ። ያ ነው ትልቁ ስህተቷ። ስታውቅ ግን በቃ የራሷን ህይወት መኖር ፈለገች። ካሁን በኋላ ልጅን ራሴ አሳድጋለሁ ብላ ወሰነች። ሶ በቃ ካሁን በኋላ ራሷ ነው መኖር ያለባት። ያንተን ህይወት አልፈለገችም። በቃ ያንተን ህይወት እኮ ማንም ሰው አይመኝም። ማንም ሰው ያንተን ህይወት እጅግ በጣም የሚጠየፍ ነው። ምክንያቱም በጣም አሳፋሪ ስለሆነ፣ ስለዚህ እንግዲህ አብርሃም ፈጣሪ ይርዳ፣ የእውነት ፈጣሪ ይርዳ። ምክንያቱም ያለ አስተሳሰብ እጅግ በጣም የወረደ ነው። እንደ ባል መሆን አልቻልክም። አንድ አባወራ ወይም ደግሞ ባለ ትዳር የሆነ ሰው እንደዚህ አይነት ጭንቅላት ይኖረዋል ብዬ በፍጹም አንድም ቀን አስቤ አላውቅም አብርሃም ፈጣሪ ያገዘ። ሩታ ደግሞ የሩታ አምላክ አይተኛም። ሩታን በሄደችበት ሁሉ የሚጠብቅ ፈጣሪዋ ነው ወይም ደግሞ አምላኳ ነው እንጂ አንተ አይደለክም። ዛሬ መጥተህ እስከምትወልጂ ድረስ ከአንቺ ጋር ልሁን ምናምን፣ እንደዚህ አይነት ነገር አይባልም ሲጀምር። እንደባልም ስለማንቆጥረ ካሁን በኋላ ከሄርሜላ ጋር በሰላም ህይወትን ብትቀጥል የተሻለ ነው። እሱን ነው እኔ መመክረ። ሁለት ሰዎች መሃል አትሁን። ያቺንም ሌላ ነገር ውስጥ አትክተታት። በቃ አስጨርሳት፣ ወደዛ መሄድ ነው አለቀ። አብርሃም ምንም ምንም ጥቅም እያገኘከ አይደለም። እኛንም እያዛክ ነው፣ እዚህ መጣ። እኛንም ምን አይነት ሐሳብ እንደምንሰጥ ራሱ አንዳንዴ ግራ ይገባኛል። እንደዚህ አይነት ትዳር ውስጥ እንዳውም እንዳትገቡ በጭራሽ ሶስተኛ ሰው የሚገባበት በተለይ አብርሃም፣ እንደዚህ የአብርሃም አይነት ትዳር ውስጥ በፍጹም ህይወታችሁ ውስጥ አያጋጥማችሁ። የእውነት ይሄ በጣም የሚያስጠላ አይነት ትዳር ነው። ፈጣሪ ይጠብቃችሁ። ሁላችሁም እወዳችኋለሁ። በተለይ አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም እመኝላችኋለሁ።